የሰው ልጅ መሻቱ ፍላጎት ከሌለው ምንም ነገር ማድረግ አይችልም። በምድር ላይ ተአምር ሰርቶ ብታሳዩት ራሱ አንድ ሰው ፍላጎት ከሌለው ውስጡ ምንም የመቀየርም የማደግም መሻቱ ከሌለው ምንም ነገር ማድረግ አይችልም። ያ ሰው ከአልጋው ተነፍሶ ፊቱ ለመታጠብ በቃ ከራሱ ጋር ብዙ ጊዜ ይጋጫል። በጣም ብዙ ሰው ማለት ነው። ለምን ካላችሁ መሻት ለሁሉም ሰው ተሰጥቶታል። እግዚአብሔር አምላክ ለሁሉም ለሰው ልጅ የሰጠው አንዱ ትልቁ ሀብታችን መሻታችን ነው። ውስጣችን መነሳሳትን ፍላጎት ከሌለን ያንን መሻታችን የሚወስዱ ነገሮች ስላሉ ነው። ልማዶች፣ መጥፎ ሰዎች፣ በዙሪያችን ያሉ ብዙ ነገሮች መቁረጥ ስላልቻለ ነው። ዩሲ። የትናንትና ህይወታችንን የዛሬ የምናደርጋቸው መጥፎ ልማዶችን፣ ዛሬ የምንሉባቸው ጓደኞች፣ የማይጠቅምን ሰዎች፣ የማይጠቅምን ቦታዎች፣ እነሱ ናቸው የእኛን ፓወር እየወሰዱ ያሉት። ዩሲ ለመለወጥ መታገል አይደለም የሚያስፈልገው፣ መቀበልና መጨከን ነው የሚያስፈልገው። የማትቀይሩት ማትቀይሩት ነገር ትቀበሉታላችሁ። ማትቀይሩት ነገር የምትቀይሩት ነገር ላይ ግን መጨከን መቻል አለባችሁ። የእናንተን አቅም፣ ትኩረታችሁን፣ ኢነርጂያችሁን ኮ እየወሰዱ ያሉት እነሱ ናቸው። ባይ ወይ ጊዜያችሁን ብቻ አይደለም ሶሻል ሚዲያ ላይ ወይም ደግሞ የሆነ ነገር ላይ ኢንቨስት የምታደርጉት የእናንተንም ትኩረት ኢንቨስት የምታደርጉት ያ ነው የእናንተ ደግሞ ትልቅ ሀብቷችሁ ኢነርጃችሁን ቲክቶክ ላይ ሶሻል ሚዲያ ላይ ጨርሳችሁ ትመጡና ለምንድን ነው ህይወት የማይለወጠው? እንዴ ጀስት አቅማችሁን ኮ ፓወራችሁ ኮ ተነጥቃችኋል፣ ጋይስ ይሴ ይሄ መለወጥ ስታስቡ ማለት ነው የሚደክማችሁ። ለምንደሆን ታውቃላችሁ? በቃ ኮተት ስላለባችሁ። ኮተት አለባችሁ፣ የትናንትና ህይወታችሁ ውስጥ ከልጅነታችሁ ጀምሮ የተሸክማችሁ የመጣችሁ አመለካከት፣ አስተሳሰብ፣ መጥፎ ጓደኛ፣ መጥፎ ልማዶች አሉ። በቃ እነሱን ቆርጣችሁ ካልጣላችሁ በራሳችሁ ላይ መጨከን ካልቻላችሁ መለወጥ አትችም፣ ሲያምራችሁ ነው የሚቀረው። ጀስት ቁረጧችሁ። ነገ በሀይስኩል ላይ ስትኖርት ግቢ ውስጥ ስትኖርት ወይም ደግሞ ይነው በዚህ ትምህርት ቤት ውስጥ እያላችሁ በቤተሰቦቻችሁ ተኝታችሁ ምናምን እናንተ ትምህርት ቤት ትሄዳላችሁ፣ ከዛ ቤተሰቦቻችሁ ይጨነቃሉ። እነሱ ናቸው የሚያኖሯችሁ ምናምን ነው ግን በኋላ ግን ሕይወት ግን የምትጋፈጡት ወጣት ከሆናችሁ ትምህርት ከጨረሳችሁ በኋላ ግን የምትጋፈጡት ሕይወታችሁ እናንተ ናችሁ። ማንም ሰው ስለ እናንተ ቆሞ አያስብም። እና እናንተ ደግሞ እየታገላችሁ ነው ከነዚህ ልማዶች፣ ከነዚህ አስተሳሰብ ጋር ከነዚህ መጥፎ ጓደኞች ጋር እየታገላችሁ ነው ያላችሁት። ስለምን ስ መጨከን አለባችሁ። ካልጨከናችሁ ነገ ሕይወት ዋጋ ታስከፍላችኋለች። የማትፈልጉትን ቦታ እንድትገኙ የሚያደርጓችሁ እነዚህ መጥፎ ነገሮች ናቸው። ኮተታችሁን ቀንሱ። ለመለወጥ ስትነሱ ብዙ ነገር ወደ ውስጣችሁ ከማስገባት ይልቅ ውስጣችሁ ያለውን የማይጠቅማችሁ ነገር፣ የሚጎትታችሁ ነገር፣ የእናንተን ትኩረት እየወሰደ ያለ ነገር ቀንሱ። ትልቁ ነገር መቀነስ ነው። ቀንሱ። ቀንሱና ትለወጣላችሁ። ቀንሱና መሻታችሁን ታገኙታላችሁ። በእርግጠኝነት ብትሞክሩት፣ ወረቀትና እስክሪብቶ አውጥታችሁ እናንተን ወደኋላ የሚጎትቷችሁ ነገሮች፣ ልማሪዎች ምናምን ጽፋችሁ ብትቆርጧችሁ፣ ቀላል አይደለም ዩሲ ግን መጨከን አለባችሁ። ቢያማችሁ እራሱ መቶ አለባችሁ። በቃ ይ ራሳችሁ ላይ መጨከን ከቻላችሁ መለው ትችላላችሁ። እስቲ ለምሳሌ ስትታመሙና ጤነኛ ስትሆኑ አንድ ሰው አሁን የታመመን ሰውን ብትወስዱ ምንም ነገር ማድረግ አይፈልግም። ከአልጋው መነሳት አይችልም። ለምን ስላመሙ፣ መብላት አይፈልግም። ምንም ነገር ብትውል ታሞታል። በቃ ያ ሰው ምንም ነገር ማድረግ አይችልም። ኦልሬዲ ጤነኛ ከሆናችሁ ግን ትሰራላችሁ። ጤነኛ ከሆናችሁ ግን ማቀድ ትችላላችሁ። ጤነኛ ከሆናችሁ ግን ማይንዳችሁ ኦፕን ነው የሚሆኑ ለመማር ጤነኛ ከሆናችሁ ግን ለመስራት ዝግጁ ናችሁ። አሁን ግን ጤነኛ አይደላችሁም፣ ኢነርጃችሁ ጤነኛ አይደለም። ታስሯል። ውስጣችሁ በብዙ ነገሮች ስለታሰረ ልክ እንደታመመ ሰው ሆናችኋል። ውስጣችሁ ለዛ ነው ምንም የመለወጥም የማደግም ምንም በህይወታችሁ ውስጥ ስለነገም ስታስቡ፣ ስለራሳችሁ ስታስቡ ስለ ሀገራችሁ ምስታሰው ተስፋ የሌላችሁ ውስጣችሁ ጨለማ ነው የሞላው ውስጣችሁ መጥፎ አስተሳሰብ ነው የሞላው ጀስት አውጡና ጣሉት ጋይስ ህመም አለው በጣም ግን አውጡና ጣሉት ህይወታችሁ የሚለወጠው እንደዛ ስታደረጉ ብዙ ነገሮች አትሞክሩ ብዙ ነገሮች ለማድረግ አትጣጣሉ ጀስት ውስጣችሁ ንጹህ አድርጉት ተሸክማችሁ ከሄዳችሁ ተስፋ ቆርጣችሁ ነው የምትመለሱት ተሸክመሽ ከሄድሽ ትደክመልሽ አዎ ይሄ ነገር አይሰራም ብለሽ ትመልሻለሽ ለምን ተሸክመሽ ስለምትሄጂ የልጅነትሽን አስተሳሰብ ልጅነትሽ ላይ የተባለሽ ነገር እምነትሽ ጓደኞችሽ ደስ ቆርጣችሁ ጣሉ ነው ውስጣችሁን ንጹህ ካረጋችሁት መስራት ትችላላችሁ ለ ዋይናት ለምን መሰላችሁ ፓወራችሁ በእጃችሁ ውስጥ ስለሚገባ መስራት ትችላላችሁ። ውስጣችሁ ግን አሁን ምንም አይነት ፍላጎት የሌለው ይሄ በውስጣችሁ እግዚአብሔር የሰጣችሁን ጸጋ ሰው ጋር ነው፣ ወይም የሆነ ሶሻል ሚዲያ ላይ የሆነ ፕላትፎርም ውስጥ ነው ያለው። ላታምኑኝ ትችላላችሁ፣ ግን ራሳችሁን እዩት። ኮተት በቀነሳችሁ ቁጥር፣ የማይጠቅማችሁን ነገሮች በቆረጣችሁ ቁጥር ለራሳችሁ አቅም ይኖራችኋል። ለዓላማችሁ ለመስራት ጉልበት ታገኛላችሁ። መጀመሪያ ግን ኮተት ቀንሱ። ጀስት አዘት ቀንስ ኮተትህን። ጀስት ንጹህ አድርገው ውስጥህን ንጹህ አድርገውና አንድ እና የምትፈልገው ቁልጭ አድርገህ አውቀው። እንደ እንዳ ነገር ላይ ኢነርጂህን ትኩረትን በሙሉ ታገኛል። ፓወር በእጅ ሲገባ ፓወር መስጠት ያለብህ አሁን ለማን ነው? ለዓላማ ነው። ለሚጠቅሙ ሰዎች፣ ለሚጠቅሙ ነገሮች። ዝም ብለህ አሰጥ ለምን ያ ነገር ነገ ተባስቶ ስለሚመጣ ማለት ነው። ስለዚህ ፍላጎታችሁን የያዘው ነገር ምንድን ነው? መሻታችሁን ያሰረው ነገር ምንድን ነው? ፓወራችሁን፣ የእናንተን አቅም ያሰረው ነገር ምንድን ነው? ጋይስ፣ አሁን ላይ ምንም ላይኖራችሁ ይችላል። አሁን ያላችሁበት ቦታ ተስፋ የሚያስቆርጥ ሊሆን ይችላል። ግን በውስጣችሁ ተስፋ ካላችሁ፣ በውስጣችሁ አደርገዋለሁ የሚለውን የመነሳሳት ነገር ካላችሁ እመኑኝ የጊዜ ጉዳይ ነው፣ መድረስ ትችላላችሁ። እመኑኝ ያ ነገር ማግኘት ትችላላችሁ። ግን ውስጣችሁ ያለው ነገር አቅማችሁ መልሶት፣ የእናንተ ትልቁ ሀብታችሁ ያ ነው። ኢነርጃችሁ መጠበቅ ከቻላችሁ ምንም ነገር ማድረግ ትችላላችሁ። ምርጫው የእናንተ ነው። ስለዚህ ራሳችሁን ቁጭ በሉና የእናንተን ትኩረት እየወሰዱ ያሉ ነገሮች በሙሉ ተዋችሁ፣ ሰዎችን ቢሆኑ ተውት በቃ። ለራሳችሁ መጨከን መቻል አለባችሁ። ስኬት የምትቀበል የምትቀበላችሁ ሰዎች ዋጋ የሚከፍሉ ሰዎች ናቸው። መጨከን የሚችሉ ሰዎች ናቸው። የራሳችሁ ላይ ጨክኑ፣ ጨክኑ። ጊዜያዊ ስሜትና ጊዜያዊ ነገሮችን እያስቀደማችሁ ነገ ዋጋ ትከፍላላችሁ። በእርግጠኝነት ነገ የሚቆጫችሁን እስከ እድሜያችሁ ድረስ ምን አለ እነዚህ ነገሮችን ባላደርጋቸው እንደሆ ምን ያለ እነዚህ ነገሮችን ብተዋቸው እንደሆ እንድትሉ ያደርጋቸዋል። ነገ የሚጸጥታችሁ ነገር ደግሞ አታድርጉ። ትልቅ ህመም እሱ ነው። ዛሬ ላይ ጊዜያዊ የሆኑ ህመሞች ልታገኙ ቢያጋጥማቸው፣ ነገ ግን እስከ መጨረሻው ደሰ ምትታመኑት ይህን ነገር ማድረግ ከቻላችሁ በእርግጠኝነት ትክክለኛው ለውጥ ታገኙታላችሁ። በቃ ቀለል ብላችሁ የምትፈልጉትን ነገር አውቃችሁ ውስጣችሁ ንጹሕ አድርጋችሁ ከተነሳችሁ ማንም ሰው ሊያቆማችሁ አይችልም። እዚ ግን እራሳችሁ ላይ ለመጨከን ዝግጁ መሆን ያስፈልጋችኋል ማለት ነው። ጊዜያችን ሰጣችሁኝ፣ እስከዚህ ሰዓት ስላዳመጣችሁኝ በጣም አድርጌ አመሰግናለሁ። ንኪ